ኢየሱስ ከመላእክት ሁሉ የሚበልጠው ለምንድን ነው? ዕብራውያን አንድ ኢየሱስ ከመላእክት እጅግ የላቀ ስም እንዳለው ያስተምራል። እግዚአብሔር ልጄ ብሎ ይጠራዋል። ይህ መላእክት ፈጽሞ የማይቀበሉት ማዕረግ ነው። ይህ ኢየሱስን ልዩ እና ከሁሉም ሰማያዊ ፍጡር በላይ ያደርገዋል። የእሱ ደረጃ መለኮታዊ ነው፣ የተፈጠረ አይደለም። መላእክት የተፈጠሩት ለማገልገል ነው። ነገር ግን ኢየሱስ ይገዛል። መላእክት ኃያላን ቢሆኑም፣ አሁንም የእግዚአብሔር ፈቃድ አገልጋዮች ናቸው። ኢየሱስ ግን የእግዚአብሔር መንግሥት ገዥ ነው። ታላቅነቱ ከደረጃቸው በላይ ነው። ዕብራውያን መላእክት ኢየሱስን ያመልካሉ ይላል። አምልኮ ለእግዚአብሔር ብቻ የተሰጠ ነው። ይህ ኢየሱስ መለኮታዊ መሆኑን በግልጽ ያሳያል፣ ከመላእክት ጋር እኩል አይደለም። መላእክት በፊቱ ቢሰግዱ ከፍ ያለ ደረጃውን ያረጋግጣል። ኢየሱስ ዘላለማዊ ዙፋን ይይዛል፣ መላእክት ደግሞ ጊዜያዊ ተልእኮዎችን ይሸከማሉ። ምዕራፍ መላእክት እንደ ነፋሳትና ነበልባል እንደሆኑ ያብራራል፣ ለማገልገል የተላኩ። ኢየሱስ ለዘላለም በዙፋኑ ላይ የማይለወጥ ነው። ታላቅነቱ ዘላለማዊ እና የማይናወጥ ነው።